ሰላምን ለማረጋገጥ የሚደረጉ ጥረቶች ስኬታማ እንደሆኑ የሃይማኖት አባቶች የበኩላቸው ሚና መወጣት እንዳለባቸው የአማራ ክልል ፍትሕ ቢሮ ኃላፊ ብርሃኑ ጎሽም ተናገሩም። በደሴ ከተማ አስተዳደር ከሚገኙ የሃይማኖት አባቶች፣ የሀገር ሽማግሌዎችና የእድር መሪዎች ጋር የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት ተካሂዷል። አብሻን ላይ ተጨማሪ ዘገባ አለው። የደሴ ከተማ አስተዳደር በከተማዋ ከሚገኙ የሃይማኖት አባቶች የአገር ሽማግሌዎችና የእድር መሪዎች ጋር የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት አካሂዷል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ሰላም የሁሉ ነገር መሰረት በመሆኑ ለሰላም መስፈን በትኩረት መስራት ይገባል ብለዋል። በአንዲት ሀገር፣ በአንዲት አካባቢ፣ በአንዲት ከተማ መኖር የሚቻለው አብሮነት ብቻ ሁሉንም ባይሆኑ አንዳንዶቹ የእምነት አባቶች ግን የሚጠበቅባቸውን ከማድረግ ተቆጥበዋል፣ ወይም ተዘናግተዋል፣ ወይም ደግሞ ትተውታል፣ ስራቸውን ትተውታል። ይሄ የሰላም መምከር የእኛ ብቻ ማን አደረገ? እነሱ ስራቸው ምንድን ነው? የሰው ልጅ በሰላም ወጥቶ እንዲገባ መንገር፣ መምከር እና ሰላሰላሙታችን መምከር አለብን። የአማራ ክልል ፍትሕ ቢሮ ኃላፊ ብርሃኑ ጎሽም ሰላምን ለማረጋገጥ የሚደረጉ ጥረቶች ስኬታማ እንዲሆኑ የሃይማኖት አባቶች በኩላቸውን ድርሻ መወጣት እንዳለባቸው ተናግረዋል። ከጥፋት መክሮ መመለስ የሃይማኖት አባቶች ተቀዳሚ ተግባር መሆን እንዳለበትም ቢሮ ኃላፊው ገልጸዋል። የክልሉ መንግስት እንዲሁም ሀገራዊ መንግስቱ ይህንን ክልላችን ላይ የተፈጠረውን የጸጥታ ችግር ለመፍታት በሚያደርገው ዘርፈ ብዙ ርብርብ ላይ የሃይማኖት ተቋማት ደግሞ ድርሻቸው እጅግ የጎላ ስለሆነ በጣም ብዙ ህዝብ ተከታይ ስላላቸው መክረው፣ አውግዘውም፣ ገስጸው ለዚህ ሰላም የራሳቸው ትልቅ አስተዋጽኦ ስላላቸው መንግስት በሚያደርገው የሰላም ስራ ላይ ርብርብ ላይ የራሳቸውን የጎላ አስተዋጽኦ ሊወጡ ይገባል። በውይይቱ ላይ የተገኙ የሃይማኖት አባቶችና የአገር ሽማግሌዎች እንደየእምነት ተቋማቸው ምእመኑን ስለ ሰላም ዋጋ እንዲገነዘብ የተለያዩ ስራዎች እየሰሩ መሆናቸውን ተናግረዋል። ስለ ሀገራችን ሰላም የሚለው ነገር ምንድን ነው? አንድነት ይኖረን ነ አንድነት ካልሆነ ሰላም አይኖርም። ስለዚህ ትናንትና በሀዘን ዛሬ በመታወክ ነገ በፍርሃት ያለን ህዝቦችን ህዝባችን እየተሸገረ ነው ያለው እና ስለዚህ ሰላም አስፈላጊ እስከሆነ ድረስ ሁላችን ሰላም እንፍጠር፣ ሁላችን ለሰላም እንሰለፍ። እኛ የሃይማኖት አባቶች ሁላችንም በየቤተ እምነታችን መስራት አለብን። የዘመቻ ሳይሆን በየቀኑ ማስተማር፣ በየቀኑ መጸለይ ይጠበቅብናል። ደሴ፣ እግዚአብሔር እናመሰግናለን። የደሴ ሰላም በውጭ ሁሉ ይሰማል። የደቡብ ወሎ ሰላም በውጭ ሁሉ ይሰማል። ይሄ እንዲሰፋና አማራን እንዲከድን ኢትዮጵያን እንዲከድን አጠናክረን መስራት፣ ምክንያቱም ግንኙነት አለ። ከኛ ከሃይማኖት መሪዎች የሚጠበቀው ቆራጥነት፣ የቆራጥ አባታዊነት ከኛ ይጠበቃል። ህዝባችንን ማስተማር፣ ማንቃት። ይሄ ጉድፍድፍ፣ ይሄ ጨለማ እኮ ይነጋል። ጎበዝ፣ ትግስቱ ይኑረን እንጂ እርቅ ወደፊት ይፈጠራል። እነዛ ሰዎች በማንቀኝት መጥተው ነው ዛሬ ወንድሙን ወንድሙ የሚገል አባትን የሚገል ወንድሙን የሚገል መምህሩን አንበርክኮ የሚወስድ መምህሩ ተማሪዎቹ ፊት የሚያዋርድ ይሄ እውነት የትኛው ሃይማኖት የማይሰብከው የማያስተምረው ነው? የትኛውም ሃይማኖት ሃይማኖት አይደለም። ሃይማኖት የሌለው ሰው ይህንን አይሰብክም፣ እንኳን እምነት ያለው። በዕለቱ ለደሴ ከተማ ሰላም መሆን አስተዋጽኦ ላበረከቱ የሃይማኖት አባቶችና የአገር ሽማግሌዎች እውቅና ተሰጥቷል።